ለደም ግፊት የሚረዱ አራት ምግቦች ሰላም እንዴት ናችሁ በዚህ ቪዲዮ አራት ወሳኝ ለደም ግፊት የሚረዱ ምግቦች የምናይ ሲሆን በተለይ አንደኛው ተአምራዊ ስለሆነ ተመልከቱት የደም ግፊትን በምግቦች ማመጣጠን በጣም ወሳኝ ነገር ነው እነዚህ ምግቦች የደም ግፊት ላለበት ለመቀነስ ለሌሎች እንዳይጨምር የሚረዱ ሲሆኑ ስራቸውን የሚሰሩትም የደም ስሮች ዘና እንዲሉ እንዲሰፉ በማድረግ የደም ስር ብግነትን በመቀነስ ከሰውነት ሶዲየም እንዲወገድ በማድረግ ኢንዶቴሊያል ተግባርን በመጨመር የኤሌክትሮላይት መጠንን በማመጣጠን ሳልት ሰንሰቲቪቲን በመቀነስ ወይም ኢንሱሊን ሰንሰቲቪቲን በመጨመር የተፈጥሮ የደም ግፊት የማስተካከል ሂደትን በመደገፍ እና እንዲሁም የደም ስርን ጤና፣ የልብ ጤናን በማስጠበቅ ይሆናል። ቪዲዮ እንድትረዱት ጨርሱት፣ ላይክ፣ ሰብስክራይብ ይደረግ። በአራተኛ ደረጃ የምናየው ሙዝ ይሆናል። ሙዝ ከፍተኛ የፖታሲየም መጠን ስለያዘ ኩላሊታችን በሽንት መልክ ከፍተኛ ሶዲየምን እንድታስወግድ ይረዳል። ይህ ከፍተኛ የሆነን የሶዲየም መጠን የማስወገድ ሂደት የደም ግፊት እንዲቀንስ ያስችላል። ፖታሲየም የደም ግፊት ለመቀነስ የሚረዳውም የሶዲየምን ተጽዕኖ ባላንስ በማድረግ በማመጣጠን ሲሆን ይህም ሰውነታችን የፈሳሽ ምጥጥንን እንዲያመጣጥን እንዲያስተካከል ይረዳዋል። የጡንቻና የልብ ጡንቻ በትክክል ስራው እንዲተገብር በማስቻል ይሆናል። ከፍተኛ የሶዲየም መጠን መኖር ውሃን በመሳብ የደም መጠንን ይጨምራል። ይህም የደም ግፊት እንዲጨምር ያደርጋል። በደም ስር ውስጥ የሶዲየም መጠን መቀነስ የደም መጠንና የደም ግፊት እንዲቀንስ ይረዳል። ሌላው ፖታሲየም የደም ስር ግድግዳ ዘና እንዲል እንዲሰፋ ይረዳል። ፖታሲየም በደም ስር ግድግዳ መካከለኛው ክፍል የሚገኙትን የስሙዝ መስል ህዋሳት ዘና ፈታ እንዲሉ ያስችላል። ሪላክስድ ብለድ ቪዝል ወይም ዘና ያለ የደም ስር ቫሶ ዳይሌትድ የሰፋ የደም ስር ደግሞ ዝቅተኛ ተቃውሞ ወይም ለወር ቫስኩላር ሪስታንስ ይኖረዋል። ይህም የደም ግፊት እንዲቀንስ ያስችላል። ሌላው ፖታሲየም ስራውን የሚሰራው የኢንዶትሊየም ተግባርን በመጨመር ይሆናል። እንዶትሊየም ማለት የደም ስር ግድግዳ የውስጠኛው ክፍል ማለት ነው። ፖታሲየም የኢንዶትሊየም ጤንነትን በመጠበቅ የደም ስር ሆቶንና የደም ፍሰትን ለማመጣጠን ይረዳል። የደም ስር መግረርንና መጥበብን በመከላከል የደም ግፊትን ለመቀነስ ይረዳል። ሌላው ፖታሲየም ኤሌክትሮላይትን በማመጣጠን ይጠቅማል። ፖታሲየም ታንደም በሚባለው ክፍል ከሌሎች ንጥረ ነገሮች ጋር በተለይ ከሶዲየም እና ከማግኒዚየም ጋር ትልቅ ስራ ይሰራል። ይህም በደም ስሮች ላይ የነርቭ ተግባርንና የመስል ኮንትራክሽን ወይም የጡንቻ ስራን ለመስራት ለመቆጣጠር ይረዳል። የተስተካከለ የጡንቻ ተግባር ስለሚያስፈልግ ማለት ነው። ፖታሲየም ለሳልት ወይም ሶዲየም የሚኖርን ሰንሰቲቪቲ ይቀንሳል። ለሳልት ወይም ሶዲየም ሰንሰቲቭ የሆኑ ሰዎች ሶዲየምን በሚወስዱበት ጊዜ በኃይለኛው የደም ግፊታቸው ይጨምራል። በቂ የፖታሲየም መጠን ማግኘት ይህን ሰንሰቲቪቲን ይቀንሳል። ይህም ሶዲየም እንኳ ቢኖር የደም ግፊት እንዲመጣጠን ይረዳል። አዋቂዎች በቀን ከ3500 እስከ 4700 ሚሊግራም የፖታሲየም መጠን ከምግቦች እንዲያገኙ ይመከራል። ነገር ግን የኩላሊት ችግር ወይም በሽታ ባለባቸው ሰዎች፣ የፖታሲየም ስፔሪንግ ሜዲኬሽን ላይ ባሉ ሰዎች ፖታሲየም አወሳሰዳቸው ላይ ጥንቃቄ ሊያደርጉ ይገባል። በሶስተኛ ደረጃ የሚገኘው ምግብ ቀይ ስር ይሆናል። ቀይ ስር የደም ግፊትን ለመቀነስ ይረዳል። ቀይ ስር በሰውነት ውስጥ ወደ ናይትሪክ ኦክሳይድ የሚቀየርን ከፍተኛ የሆነ ዲያተሪ ናይትሬትን ይዟል። ናይትሪክ ኦክሳይድ የደም ስሮች እንዲሰፉ፣ የደም ዝውውር ወይም ሰርኩሌሽን እንዲጨምር ያደርጋል። ይህ ሂደትም የደም ግፊት እንዲቀንስ ያስችላል። ዲያተሪ ናይትሬት የደም ግፊትን የሚቀንሰውም አንደኛው በሰውነት ወደ ናይትሪክ ኦክሳይድ በመቀየር ይሆናል። ናይትሬት ያላቸው ምግቦች ስትመገቡ ሰውነታችሁ ዲያተሪ ናይትሬትን ወደ ናይትራይትስ ከዛም ወደ ናይትሪክ ኦክሳይድ ይቀይራል። ይህ የመቀየር ሂደትም በሳሊቨሪ ባክተሪያና በኤንዛይሞች ይካሄዳል ሁለተኛው ናይትሪክ ኦክሳይድ ብለድ ቪዝልን ወይም የደም ስርን ዘና ለማድረግ ይረዳል ናይትሪክ ኦክሳይድ ቫሶዳይሌተር ወይም የሚያሰፋ ስለሆነ በደም ቅዳ ትቦዎች ወይም አርተሪዎች የሚገኙ ስሙዝ መስለዋሳትን ዘና ሰፋ እንዲሉ ሲግናል ይልካል ይህም የደም ስሮች እንዲሰፉ ቫስኩላር ዲስታንስ እንዲቀንስ በማስቻል በመጨረሻም የደም ግፊት እንዲቀንስ ያስችላል ሶስተኛው ናይትሬቶች የኢንዶትሊየም ተግባርን ያሻሽላሉ ናይትሪክ ኦክሳይድ ኢንዶትሊየምን ስለሚጠብቅ ለከፍተኛ ግፊት የሚያጋልጡንን ማለትም የደም ስር ብግነትን መግረርን የኦክስዳይዝ ጉዳ ጉዳትን ይከላከላል። ሌላው ናይትሬቶች የኦክስጅንና የኒውትረንት መድረስን ያሻሽላሉ። ናይትሪክ ኦክሳይድ የደም ስሮች እንዲሰፉ በማድረግ የደም ፍሰትን በመጨመር አካላቶች ወይም ጡንቻዎች በቂ ኦክስጅንና ኒውትረንት እንዲደርሳቸው ያስችላሉ። ይህም የልብ ውጥረትን ይቀንሳል። በመቶ ግራም ቀይ ስር ውስጥ ከ250 እስከ 400 ሚሊ ግራም ናይትሬት ማግኘት ይቻላል። ጥናቶች እንዳሳወቁት ከሆነ የቀይ ስር ጁስን መጠጣት ወይም ከፍተኛ ናይትሬት ያላቸው ምግቦችን ለሳምንታት አዘውትሮ መውሰድ ሲስቶሊክ ብለድ ፕሬሽርን ወይም የላይኛውን ከ4 እስከ 10 ሚሊ ሜትር ሜርኩሪ እንደሚቀንስ አሳወቀ። ታውቀዋል በሁለተኛ ደረጃ የሚገኘው ምግብ ኢንጁሪን ወይም ቤሪስን መውሰድ ይሆናል በተለይ ጥቁር ኢንጁሪ ኢንጁሪን ወይም ቤሪዎችን መመገብ በተለይ እንደ ጥቁር ቤሪ ብሉቤሪ ቤሪ ስትሮበሪ ወይም እንጆሪ ራስ ቤሪ የደም ግፊትን ለማመጣጠር ለመቀነስ ይረዳል ቤሪዎች በፍላቮኖይድ ኮምፓውንድ በተለይ በአንቶ ሲያኒንስ በተባሉ ጸረ ኦክሲደንቶች የተሞሉ ናቸው እነዚህ ኮምፓውንዶች በጸረ ኦክሲደንት ይዘታቸው የደም ስር ብግነትን የኦክሲዳይዝ ጭንቀትን በመቀነስ የደም ግፊትን ለመቀነስ ወይም ለማስተካከል ይጠቅማሉ የኢንዶትሪየም ተግባርን ይጨምራሉ ቫሶ ዳይሌሽን ወይም የደም ስሮች እንዲሰፉ በማድረግ የደም ግፊት እንዲቀንስ ይረዳሉ ኢንጁሪ ወይም ቤሬዎች በፍላቮኖይድ ኮምፓውንድ ምክንያት የደም ግፊት እንዴት ይቀንሳሉ የሚለውን ስናይ፣ አንደኛ በናይትሪክ ኦክሳይድ ፓዞይ ቫሶዳይሌሽን በማካሄድ ይህ ማለት ፍላቮኖይዶች እንዶትሊያል ናይትሪክ ኦክሳይድ ሳይንቴዝ የተባለውን ኢንዛይም በማነቃቃት የናይትሪክ ኦክሳይድ መመረትን ይጨምራሉ። ናይትሪክ ኦክሳይድ ቫሶዳይሌሽን በማምጣት የደም ግፊትን ለመቀነስ ይጠቅማል። ሌላው በጸረ ኦክሲደንት ፌክታቸው ነፃ ራዲካሎችን በማስወገድ የኦክሲዳይዝ ጭንቀትን ይቀንሳሉ። በጸረ ብግነት ባህሪያቸው ለግፊት የሚያጋልጠውን ክሮኒክ ሎውግሬድ ብግነትንና የፕሮኢንፍላማቶሪ ሳይቶኪንስ መከ ከሰትን በመከልከል ለደም ስር ጤናና ተግባር ለደም ግፊት መቀነስ ይረዳሉም። ሌላው የአንጆተንሲን ኮንቨርቲንግ ንዛይምን ከአንጆተንሲን ዋ ወደ ቱ የመቀየር ሂደትን በመከልከል ይሆናል። የአንጆተንሲን ኮንቨርቲንግ ንዛይም መከልከል የቫሶ ኮንስትሪክሽን መጠንን ይቀንሳል። ይህም ለግፊት መቀነስ ይረዳል። ሌላው የኢንዶትሊየም ተግባርን የኢንዶትሊየም ህዋስ አቅምን በመጨመር ለቫስኩላር ቶንና ለደም ግፊት ምጥጥን ይረዳል። ቤሪዎች ናይትሬትን በመያዛቸው ለደም ግፊት መቀነስ ይረዳሉ። ቤሪዎች ናይትሬትን ይዘዋል። ይህም በሰውነት ወደ ናይትሪክ ኦክሳይድ በመቀየር የደም ስርን ዘና ያደርጋሉ፣ የደም ፍሰትን ይጨምራሉ። በዚህም ምክንያት የደም ግፊትን ለመቀነስ ይረዳሉ። በቀይ ስር ስለ ናይትሬት የተሰጠው ማስረጃ ለዚህም ይሰራል። ቤሪዎች ፖታሲየምንም ይዘዋል። ፖታሲየም በሰውነት የሶዲየም መጠንን በማመጣጠን የደም ግፊትን ለማመጣጠን ይጠቅማል። ከፍተኛ የፖታሲየም መጠን መኖር የደም ግፊትን ይቀንሳል። በሙዝ ስለ ፖታሲየም የተሰጠው ማስረጃ ለዚህም ይሰራል ይሆናል። ብሬዎች ከፍተኛ ዲያተሪ ፋይቨርን ይዘዋል። ቃጫ ወይም ፋይቨር የልብ ጤናን ይደግፋል፣ የደም ግፊትን ለማመጣጠን ይጠቅማል። ከፍተኛ ፋይቨር መጠን ያላቸው ምግቦችን መመገብ የደም ግፊትን ለመቀነስ፣ የልብ ጤናን ለመጠበቅ ይረዳል። የብሬዎች ዲያተሪ ፋይቨር የደም ግፊትን የሚቀንሰው አንደኛ የደም ስር ተግባርን በማሻሻል ፋይቨር በአንጀት ላይ የጀል ቅርጽ በመስራት ከኮሊስትሮልና ከቶክሲኖች ጋር ይጣበቃል። ይህም የኢንዶትሊየም ተግባርን ያሻሽላል፣ የደም ስሮች ዘና ሰፋ እንዲሉ ይረዳል። ይህም ለግፊት መቀነስ ይረዳል። ሌላው የመጥፎ ወይም የኤልዲኤል ኮሊስትሮል መጠን መጠንን ይቀንሳል። ሟሚ ፋይቨር የመመጠጥ ሂደትን በማስተጓጎል የመጥፎ ኮሌስትሮል መጠንን ይቀንሳል። የኮሌስትሮል መጠን መቀነስ በደም ስሮች ፕላክ ወይም ክምችት የመፈጠር ሂደትን ይቀንሳል። ይህ ደግሞ የደም ፍሰትን በማሻሻል ለደም ግፊት መቀነስ ይረዳል። ሌላው ቃጫ ክብደትን በማመጣጠን ለደም ግፊት መቀነስ ይረዳል። ፋይቨር የሙሌት ስሜትን በማሻሻል የካሎሪ ፍጆትን ይቀንሳል። ይህም ክብደት እንዲቀንስ ስለሚያደርግ የደም ግፊት ለመቀነስ ይረዳል። ፋይቨር የኢንሱሊን ሴንሲቲቪቲን በማሻሻል የደም የስኳር መጠንን በማመጣጠን የደም ግፊትን ለመቀነስ ይረዳል። ፋይቨር የስኳር መመጠጥን ያዘገያል። ይህም የኢንሱሊን መጠን መጨመርን ይቀንሳል። የሜታቦሊክ ቁጥጥርን ያሻሽላል። የተረጋጋ የደም ስኳር የኢንሱሊን መጠን መኖር የሲምፓቴቲክ ነርቭስ ሲስተም እንቅስቃሴ ወይም አክቲቪቲን ይቀንሳል። ይህም የደም ስሮች ኮንስትሪክት እንዳደርጉ እንዳይጠ ቡ ይረዳል። ፋይቨር የሆድ የአንጀት ጤናን ለመጠበቅ ይረዳል። ፋይቨር ወይም ቃጫ በጠቃሚ ባክተሪያዎች ፈርመንትድ ሲደረግ ወደ ሾርት ቼን ፋቲ አሲድ ይቀየራል። እነዚህ ሾርት ቼን ፋቲ አሲዶች የደም ስሮችን ዘና ፈታ በማድረግ ብግነትን በመቀነስ ለደም ግፊት ምጥጥን ይረዳሉ። የፋይቨር የየቀን የተመከረ መጠን በወንዶች ከ30 እስከ 38 ግራም ፐርደይ ይሆናል። በሴቶች ደግሞ ከ21 እስከ 25 ግራም መውሰድ ያስፈልጋል። ሌላው በአንደኛ ደረጃ ላይ የሚገኘው አረንጓዴ ቅጠል ያላቸውን አትክልቶች መውሰድ ይሆናል። እንደ ቆስጣ፣ ኬል፣ ሲዩስቻርድ፣ ኮላድ ግሪን፣ ሰላጣ ያሉ አትክልቶች ለደም ግፊት መቀነስ ለደም ግፊት ምጥጥን ሁነኛ መፍትሄ ናቸው። ከፍተኛ የፖታሲየም መጠን በመያዛቸው በኩላሊት በኩል በሽንት መልክ ሶዲየም እንዲወገድ በማድረግ የደም ግፊትን ይቀንሳሉም። ናይትሬቶችን በመያዛቸው የደም ስርን ሰፋ ዘና በማድረግ ለደም ግፊት መቀነስ ይረዳሉ። ምን አለፋችሁ እስካሁን የተጠቀሱትን አብዛኛዎችን ንጥረ ነገሮች ይዘዋል። ስለዚህ በሙዝ ስለ ፖታሲየም የተሰጠው ማስረጃ፣ በቀይ ስር ስለ ናይትሬቶች የተሰጠው ማስረጃ፣ በቤሪዎች ስለ ፋይበር የተሰጠው ማስረጃ እዚህ ለአትክልቶችም ይሰራል። እንዲሁም በመጠን ይሻላሉ። ለምሳሌ በብሄሪዎች ከሚገኘው ፋይበር ይልቅ በአትክልቶች በተለይ ቆስታ የሚገኘው ፋይቨር ይበልጣል። አሁን ባይሆን ማስረጃው ስላልተጠቀሰው ስለ ማግኔዚየም እናውራ። አትክልቶች በማግኔዚየም ይዘታቸው ምክንያት ለደም ግፊት መቀነስ ይረዳሉም። የማግኔዚየም የደም ግፊትን የመቀነስ ተግባርም በሚከተሉት ምክንያቶች ይሆናል። አንደኛ የደም ስሮችን ዘና ሰፋ በማድረግ ሪላክስ ወይም ቫሶ ዳይሊሽን በማካሄድ ማግኔዚየም በሐዋሳት ላይ የካልሲየም እንቅስቃሴን ለመቆጣጠር ይጠቅማል። ካልሲየም ለጡንቻ መኮማተር ወይም መሰል ኮንትራክሽን ይጠቅማል። በደም ስሮች ለሚገኙ ትስሙስ መሰል ኮንትራክሽን ኢንትራክሽን ጨምሮ ማለት ነው። ማግኔዚየም ከመጠን በላይ የሆነን የካልሲየም መጠን ብሎክ ያደርጋል። ስለዚህ የደምስር መጥበብን በመከልከል ሪላክሴሽን ዘና ሰፋ ማለትን ያበረታታል። በመጨረሻም የሰፉ ወይም ዳይሌትድ የሆኑ የደም ስሮች ሬዚስታንስን ወይም ተቃውሞን ይቀንሳሉ። ይህም የሲስቶሊክ እና የዲያስቶሊክ ብሎድ ፕሬሽርን ይቀንሳሉ። ማግኔዚየም ለኤሌክትሮላይቶች ምጥጥን ይጠቅማል። ማግኔዚየም ፈሳሽን ለማመጣጠን የነርቭ ጡንቻ ተግባርን ለማስጠበቅ ከፖታሲየም ካልሲየም፣ ሶዲየም ጋር አብሮ ይሰራል። በቂ ማግኔዚየም የሰውነት የሶዲየም መቅረትን ይከላከላል። ማዕከላት የፖታሲየም መመጠጥን ግን ይደግፋል። ይህ ሁለቱም ሂደት ለደም ግፊት ምጥጥን ይረዳል። ሌላው ማግኒዚየም ጸረ ብግነት፣ ጸረ ኦክሲደንት ባህሪ አለው። በዚህ ባህሪውም ስር የሰደደ ብግነትን፣ የኦክሲዳይዝ ጭንቀትን ወይም ጉዳትን ይቀንሳል። እነዚህ ፋክተሮች በማግኒዚየም ባይቀነሱ ኑረው የደም ስር ተግባርን በመጉዳት ለግፊት ይዳርጉን ነበር። ማግኒዚየም የኢንዶትሪያል ጤናን በመጠበቅ ቀስ በቀስ ለደም ግፊት መውረድ ይረዳል። ሌላው ማግኒዚየም የኢንሱሊን ሰንስቲቪቲን ይጨምራል። ማግኒዚየም የግልኮስ ሜታቦሊዝም፣ የኢንሱሊን ተግባርን ይጨምራል። የኢንሱሊን ሬዚስታንስ ለደም ግፊት ስለሚያጋልጥ ማግኒዚየም ሰንስቲቪቲን በመጨመር በተዘዋዋሪ ለተሻለ የደም ግፊት ምጥጥን ይረዳል። ማግኒዚየም የተፈጥሮ የደም ግፊት የማመጣጠን ስርዓትን ይደግፋል። ማግኒዚየም የፈሳሽ ሚዛንን፣ ቫስኩላር ቶንን የሚያስጠብቀውን ሬኒን አንጆተንሲን አልዶስትሮል ሲስተምን ይቆጣል

እንዲሁም የደም ስር እንዲጠቡ ወይም ኮንስትሪክት እንዲያደርጉ የሚዳርጉትን ሲምፓተቲክ ነርቨስ ሲስተም አክቲቪቲ አክቲቪቲን እንዲቀንስ ያደርጋል። በእነዚህ ሂደቶች ማግኔዚየም ለደም ግፊት ምጥጥን፣ ለደም ግፊት መቀነስ ይረዳል። የተመከረ በቀን ማግኘት ያለብን የማግኔዚየም መጠን በወንዶች ከ400 እስከ 420 ማግኔዚየም ሲሆን በሴቶች ደግሞ ከ310 እስከ 320 ሚሊግራም ያክል ይሆናል። እነዚህ የተመረጡ ቶፕ የሆኑትን አራት ምግቦች መርጠን ለእናንተ ብናመጣም ሌሎች የደም ግፊትን ለመቀነስ ወይም ለማመጣጠን የሚረዱ ምግቦችም አሉ። እነሱም በሌላ ቪዲዮ የሚቀርቡ ይሆናል ይሆናል። ውድ አድማጮች ምግቦች መድኃኒት ናቸው። ስለዚህ ተመገቧቸው። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች እንዲደርስ ላይክ፣ ሰብስክራይብ፣ ሸር ይደረግ። ስላዳመጣችሁን እያመሰገንን በሌላ መረጃ እስክንገናኝ ሰላም ቆዩ። ሰላማችሁ ይብዛም።